በመቀሌ ጀነራሉ በስብሰባ መሀል ተቃውሞ ተነሳባቸው። ጀነራል ጆን መዲድ ያላሰቡት አመፅ በስብሰባው መሃል ፈንድቶባቸዋል። ጀነራሉ በመድረኩ ላይ መናገር ከጀመሩ በኋላ አንዲት እናት በመሃል ጣልቃ ገብተው ድምፃቸውን ከፍ አድርገው ተቃውሞ አሰምተዋል። ከዚህ በተጨማሪ በመቀሌ ከባድ ውጥረት መስፈኑ ተሰምቷል። እናስደምጣችኋለን። የኤርትራ ጦር በተለያዩ አቅጣጫዎች ወደ ኢትዮጵያ ድንበር እየተንቀሳቀሰ መሆኑ ተሰማም። ተቋሙ በበኩሉ የኢትዮ ኤርትራ ጦርነት ከፈነዳ መዘዙ ከቀጠናው አልፎ ለአውሮፓ ይደርሳል ሲል አስጠንቅቋል። ሁለቱ ሀገራት በባህር በሩና ድንበሩ ጉዳይ ይደራደሩ ሲልም መክረዋል። የኤርትራዋ ፈቀላጤ አቶ ይማነ በበኩላቸው በኢትዮጵያ በኩል በተወሰኑ የፖለቲካ ኃይሎች እየተራገበ ነው ያሉትን የጦርነት የሚያስደንቅ ነው ብለዋል። በውጭ ዜና ዘገባችን ሩሲያ 2025 ከገባ ወዲህ በዩክሬን ላይ ከባድ የተባለውን ጥቃት መፈጸሟን አስታውቃለች። ይህ አንድ አፍታ ነው። አክብሮታችን ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ለአሁኑ የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጥተናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ ግብዣችን ነው። የህወሓቱ ጀነራል ዮሐንስ ገብረ ጊዮርጊስ በዛሬው የመቀሌ ስብሰባ ላይ ከፍተኛ ተቃውሞ ገጠማቸውም። ባለፈው ረቡዕ በመቀሌ ከተማ ሰማዕታት ሀውልት አዳራሽ የጀመሩትን ስብሰባ ዛሬ ያስቀጠሉት የህወሓቱ ጀነራል ዮሐንስ ገብረ ጊዮርጊስ ጆን መዲድ ተቃውሞ ገጥሟቸዋል። የህወሓት ጀነራሎች በጌታቸው ረዳ አስተዳደር ላይ ህዝባዊ ግፊት ለመፍጠር ስብሰባ የጠሩበት የሰማዕታት ሀውልት አዳራሽ በተቃውሞና ድጋፍ ሲናጽ ውሏል። በአዳራሹ የተሰበሰበው ህዝብ በአንድ በኩል የህወሓት ጀነራሎችን የጦርነት መዘዛት ታምጡብን በሚል ተቃውሞ የገጠማቸው ሲሆን፣ በሌላ በኩል ደግሞ ጀነራሎችን የደገፈ ጎራ በአንድ አዳራሽ ውስጥ ተፈጥሯል። ጆን መዲድ በደብረ ጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍና የጦር መሪዎችን ጀነራሎች ውሳኔ በግፊት ተግባራዊ ስለማድረግ ሲያወሩ በመሃል ተቃውሞ ተነስተውባቸዋል። ጀነራሉ በመድረኩ ላይ መናገር ከጀመሩ በኋላም አንዲት እናት በመሃል ጣልቃ ገብተው ድምጻቸውን ከፍ አድርገው ተቃውሞ አሰምተዋል። በጆን መዲድ ላይ ለተነሳው የተቃውሞ ሀሳብ በጭብጨባ ድጋፋቸውን ያሳዩ የስብሰባው ተሳታፊዎች ለደቂቃዎች መድረኩን አውኮታል። በጀነራሉ ላይ ተቃውሞ ያነሱት እናት ንግግራቸውን ከጨረሱ በኋላም አዳራሹ በተቃውሞና ድጋፍ ጫጫታ ታውኮ ለደቂቃዎች ቆይቷል። ጀነራሉ ሁኔታውን ለደቂቃዎች በዝምታ ከታዘቡ በኋላ በተደጋጋሚ እንደማመጥ የሚል ተማጽኖ ቢያቀርቡም ሰሚ አላገኙም። በመጨረሻም የመድረኩ አስተባባሪዎች ስብሰባውን ሲቀርጹ የነበሩ ሚዲያዎች መቅረጽ አቁመው ከአዳራሹ እንዲወጡ ጠይቀዋል። ምንም እንኳን አዳራሹ በተቃውሞ ከታመሰ በኋላ ሚዲያዎች የተሰጣቸውን ትዕዛዝ ተከትሎ ይውጡ አይውጡ ባይታወቅም በጀነራሉ ላይ የተነሳውን ተቃውሞ አሰራጭተዋል። በቦታው የነበሩት ሚዲያዎች ያሰራጩት ቪዲዮ ላይ ጆን መዲድ በተነሳባቸው ተቃውሞ ግራ ተጋብተው በመድረኩ ላይ ዓይናቸውን ወዲህ ወዲህ ሲያንከራትቱ ታይተዋል። ራሉ መድረክ ላይ ከተጨነቁበት የአዳራሽ ተቃውሞ በተጨማሪ ወደ ስብሰባ እንዳይገቡ የተከለከሉ ወጣቶች ታፍነናል የሚል ድምፅ አሰምተዋል። ወደ ስብሰባው እንዳይገቡ ተከልክለናል ያሉት የመቀሌ ከተማ ወጣቶች አንድ ላይ ተሰባስበው ውጭ ላይ የህዋትን ጀነራሎች በመቃወም ድምፃቸውን አሰምተዋል። ወጣቶቹ የህዋት ጀነራሎች መስማት የሚፈልጉት መወደስን እንጂ ከነሱ የተለየ ሀሳብ ያለውን አካል አይፈልጉም ሲሉ ተቃውሟቸውን ገልጸዋል። የህዋት ጀነራሎች ለደብረ ጽዮን ቡድን በግልጽ ድጋፍ ቢሰጡም ገለልተኛ ሆኖ መገኘት አለባቸው የሚሉ ሀሳቦች ከትግራይ ወጣቶች ይሰማሉ። በዛሬው ዕለት በመቀሌ ከተማ በህወሓት ጀነራሎች ድጋፍና ተቃውሞ ከሰማዕታት አዳራሽ እስከ አደባባይ በውጥረት አሳልፋለች። ጌታቸውና ደብረ ጽዮን ቡድኖች በፈረቃ ስብሰባ እየመሩ የሚፈራረቁባት ትከሻ የሚለካኩባት መቀሌ መንግስታዊ አገልግሎት ካቆመች ሰነባብታለች። በራያ አካባቢ የሚንቀሳቀሰውን የህወሓት ጦር የሚመሩት ጆን መዲድ ከሰሞኑ በግልጽ ጦርነት አውጀዋል የሚል ተቃውሞ እየቀረበባቸው ነው። ጀነራሉ በራያ አካባቢ የሚንቀሳቀሱትን ጦር ለግዳጅ ዝግጁ እንዲሆኑ ትዛ ሲሰጡ በቅርቡ የተሰሙ ሲሆን የደብረጽዮን ገብረ ሚካኤልን ቡድን ህወሓት ወደ ስልጣን እንዲመለስ በግልጽ የሚደግፉ ናቸው። የኤርትራ ጦር በተለያዩ አቅጣጫዎች ወደ ኢትዮጵያ ድንበር እየተንቀሳቀሰ መሆኑ ተሰማም። ተቋሙ በበኩሉ የኢትዮ ኤርትራ ጦርነት ከፈነዳ መዘዙ ከቀጠናው አልፎ ለአውሮፓ ይደርሳል ሲልም አስጠንቅቋል። ሁለቱ ሀገራት በባህር በሩና ድንበሩ ጉዳይ ይደራደሩ ሲልም መክረዋል። የኤርትራው አፈቀላጤ አቶ ይማነ በበኩላቸው በኢትዮጵያ በኩል በተወሰነ የፖለቲካ ኃይሎች እየተራገበ ነው ያሉትን የጦርነት የሚያስደንቅ ነው ብለዋል። የኤርትራው ቃል አቀባይ የማነ ገብረ መስቀል በኢትዮጵያ በኩል ጦርነት አጀንዳ እየተራገበ ነው ሲሉ ወንጅለዋል። ይማነ አመሻሹን በይፋዊ ኤክስ ገጻቸው ባሰራጩት መልእክት በአሁኑ ጊዜ በኢትዮጵያ በኩል በተወሰኑ የፖለቲካ ኃይሎች እየተራገበ ነው ያሉትን የጦርነት የሚያስደንቅ ነው ብለዋል። ይማነ እየተጎሰመ ነው ያሉትን የጦርነት ነጋሪ አጀንዳ በየቀኑ በሚያስደንቅ ሁኔታ እንደቀጠለ ነው ብለዋል። ይማነ አግባብነት ያላቸውን የዓለም አቀፍ ህግ ድንጋጌዎችን አለመቀበልና ኃላፊነት የጎደለው ፕሮፓጋንዳ እየተነዛ ነው ሲሉም ወንጅለዋል። ይማነ በመልእክታቸው ከኢትዮጵያ በኩል የሚቀርቡ ሀሳቦችን ህገወጥ ሲሉ የኮነኑ ሲሆን የጦርነት ፕሮፓጋንዳው ቀጠናውን ሊያናጋ የሚችል ነውም ብለዋል። በኩል የጥንታዊ የመካከለኛው ዘመንና የዘመናዊውን የቀጠናዊ ታሪክ ክለሳዎችና የተዛቡ ትርክቶች እየቀረቡ ነው ብለዋል። ምንም እንኳን በግልጽ በአደባባይ ባያወጡትም የታሪክ ክለሳዎች እየቀረቡ ነው የሚለውን የማን አገላለጽ ኢትዮጵያ ጥንታዊ በባለቤትነት ስትጠቀምበት የነበረውን አሰብን ማስመለስ አለባት የሚለውን ነው። በኤርትራውያን በኩል አገራቸው ነጻ አገር ከመሆኗ በፊት ኢትዮጵያ የአሰብ ወደ ባለቤትና የቀይ ባህር ተጋሪ እንደነበረች የሚያወሳን ታሪክ አይቀበሉም። ይሁን እንጂ ኢትዮጵያ የባህር በር አልባ ኤርትራ ካሳብ እስከ ምጽዋ የባህር ጠረፎችን ሙሉ በሙሉ ጠቅልላ ነጻ ሀገር ሆና ከተገነጠለች በኋላ ነው። ይህ በእንዲህ እንዳለ ግጭቱ ከፈነዳ ከቀጠናው አልፎ ለአውሮፓ መዘዝ አለው ሲል ተቋሙ አስታውቋል። በኢትዮጵያና ኤርትራ መሀል ግጭት ከተነሳ ለቀጠናው ከባድ መዘዝ እንደሚያመጣ አንድ ዓለም አቀፍ ተቋም አስጠነቀቀም። ተቋሙ ግጭቱ ከፈነዳ የኢትዮጵያን የውስጥ ቀውስ ይባባሳል ሲልም ተደምጧል። ከዚህ በተጨማሪ በድንበርና በባህር በር ጉዳይ አገራቱ ድርድር እንዲያደርጉ ጠይቋል። ክሊን ግዲል የተባለው የኒዘርላንድ የምርምር ተም ተቋም የኢትዮ ኤርትራን ሰሞንኛ ውጥረት አስመልክቶ ማስጠንቀቂያ አውጥቷል። ተቋሙ ሁለቱ ሀገራት ወደ ግጭት እንዳይገቡ የአውሮፓና አፍሪካ ሕብረትን ጨምሮ ኃያላን ሀገራት ዲፕሎማሲያዊ ጫና እንዲያደርጉም ጠይቋል። ኢትዮጵያና ኤርትራ ወደ ግጭት ከገቡ ከባድ ቀውስ ሊፈጠር ይችላል በማለት ተናግሯል። ተቋሙ የአውሮፓና አፍሪካ ሕብረት ሁለቱንም ሀገራት ችግራቸውን በሰላም እንዲፈቱ የዲፕሎማሲ ስራ እንዲሰሩም ጥሪ አቅርቧል። ሁለቱም ሀገራት ተቃዋሚዎችን ከመርዳት ይታቀቡ ያለም ሲሆን በድንበርና በባህር በሩ ጉዳይ ንግግር እንዲጀምሩ ጠይቋል ጠይቋል የካቲት አጋማሽ በኤርትራ ወታደራዊ ግዳጅ መታወጁን ያስታወሰው ተቋሙ ይህም በአገሪቱ መሃል ግጭት ሊቀሰቀስ ይችላል የሚለውን መላምት የሚያጠናክር ነው ብሎታል ግጭቱ ከተቀሰቀሰ በቀውስ ውስጥ ለሚታመሰው የአፍሪካ ቀንድ ቀጠና ተጨማሪ ራስ ምታት ነው ያለ ሲሆን ከቀጠናው አልፎ ለአውሮፓ መዘዝ ይዞ መምጣቱ አይቀርም ብሏል ኤርትራ የአብይ አህመድን የባህር በር ፍላጎት እንደ ስጋት ተመልክተዋለች የሚለው የተቋሙ የማስጠንቀቂያ ሪፖርት ከግብጽ ጋር የምታደርገው ግንኙነትም የዚህ ስጋት ውጤት እንደሆነ አንስቷል ኢትዮጵያ በአልሸባብ ላማዎች ላይ አየር ጥቃት መፈጸሟን የሶማሊያ ሚኒስትር አረጋገጡ። የኢትዮጵያ አየር ኃይል በሶማሊያ መካከለኛው ሸበሌ ክልል በአልሸባብ ታጣቂዎች ላይ ላማ ያደረገ የአየር ጥቃት ማካሄዱን የሶማሊያ መከላከያ ሚኒስትር በዛሬው እለት አረጋግጠዋል። የአገሪቱ የመከላከያ ሚኒስትር አብዱል ቃዲር መሐመድ ኑር እንደገለጹት የኢትዮጵያ አየር ኃይል በአልሸባብ ምሽግ ላይ የሚሳኤል ጥቃት የፈጸመው ከሶማሊያ ፌዴራል መንግስት ጋር በመተባበር ነው። ያለመንግስት እውቅና በሶማሊያ ምንም አይነት የአየር ጥቃት ሊፈጸም አይችልም ብለዋል። ይሁን እንጂ በኦፕሬሽኑ ስለደረሰው ሞት ወይም ጉዳት ዝርዝር መረጃ ከመስጠት ተቆጥበዋል። ሚኒስትሩ የአንካራው ስምምነት በአልሸባብ ላይ ለሚወሰዱ የጋራ ጥረቶች ማዕቀፍ መሆኑን በመጥቀስ የሶማሊያና የኢትዮጵያ የጸጥታ ትብብር እየጨመረ መምጣቱን ገልጸዋል። ኢትዮጵያ የፈጸመችው የአየር ጥቃት ሶማሊያ የኢትዮጵያ ኃይሎች በሶማሊያ አፍሪካ ህብረት የድጋፍ ተልእኮ አውሶም ውስጥ እንዲካተቱ መፍቀዷን ተከትሎ በቅርብ ዓመታት ውስጥ በክልሉ በይፋ ያደረገችው የመጀመሪያው የአየር ጥቃት ነው ተብሏል። ይህ ዘመቻ የተካሄደው በውጭ ሀገር ወታደሮች ድጋፍ ባገኘው ሶማሊያ ኃይሎች እና በአልሸባብ ታጣቂዎች መካከል በዚህ በረመዳን ወር በመካከለኛው ሸበሌና ሂራን ጥቃት በተባባሰበት ወቅት ነው። ይህ በእንዲህ እንዳለ አሜሪካ ጥቃት ሊፈጸም እንደሚችል ማስጠንቅቋን ተከትለው የሞቃዲሾ ባለስልጣናት በአደን አዲ ዓለም አቀፍ አውሮፕላን ማረፊያ የጦር መሳሪያዎችና ወታደራዊ ተሽከርካሪዎች እንዳይገቡ በማገድ የጸጥታ ማስጠበቅ እርምጃዎችን አጠናክረዋል ሲሉ የጋሮዌ ኦንላይን ዘግቧል። ሩሲያ 225 ከገባ ወዲህ በዩኩሬን ላይ ከባድ የተባለውን ጥቃት ፈጸመች። የሩሲያ ጦር ዶኔትስክ ክልል ውስጥ የሚገኘውን አንድሪቪካ መንደር መያዙን አስታወቀም። ሩሲያ የፈረንጆቹ ሀያ ሀያ አምስት ከገባ ወዲህ በዩኩሬን ላይ ከባድ የተባለውን ጥቃት መፈጸሟ ተነገረም። በጥቁር ባህር ላይ የተሰማራው የጦር መርከቦችን ባሳተፈው መጠነ ሰፊ ጥቃት ሩሲያ አምሳ ስምንት ሚሳይሎችንና መቶ ዘጠና አራት ድሮኖችን ተጠቅማ ጥቃቱን ሰንዝራለች። ሩሲያ በዩኩሬን በፈጸመችው መጠነ ሰፊ ጥቃት ቢያንስ አራት ህጻናትን ጀምሮ 18 ሰዎች ቆስለዋል የተባለ ሲሆን የሰው ህይወት ስለማለፉ ግን የወጣ ሪፖርት የለም ተብሏል። የዩክሬን ባህር ኃይል ቃል አቀባይ ዲሜትሮ ከሀገሪቱ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ሩሲያ የፈረንጆች 2025 ከጀመረ ወዲህ በጥቁር ባህር ላይ የተሰማሩ የጦር መርከቦችን ያሳተፈ መጠነ ሰፊ ጥቃት ሰንዝራለች ብለዋል። በጥቁር ባህር ላይ የተሰማሩ የጦር መርከቦች አዳሩን ብቻ ከ20 በላይ ሚሳኤሎችን ወደ ዩክሬን መተኮሳቸውን አስታውቀዋል። የዩክሬን አየር ኃይል በበኩሉ ሩሲያ አዳሩን በአጠቃላይ 58 ሚሳኤሎች ና ድሮኖችን ተጠቅማ ጥቃት ሰንዝራለች ብለዋል። አየር ኃይሉ 34 ሚሳይሎችንና መቶ ድሮኖችን ኢላማቸውን ሳይመቱ አየር ላይ መጥቶ መጣሉን አስታውቋል። የሩሲያው መከላከያ ሚኒስትር እንዳስታወቀው ከሆነም የሩሲያ ኃይሎች በትናንትናው ዕለት ምሽት ዶኔትስክ ክልል ውስጥ የሚገኘውን አንድ ሪቪካ መንደርን መያዛቸውን አስታውቋል። የሩሲያ ዩክሬን ጦርነት ከተጀመረ ሶስት አመታትን ያስቆጠረ ሲሆን ጦርነቱን በሰላም ስምምነት ለመቋጨት ከፍተኛ ጥረት እየተደረገ ይገኛል። የዩክሬን ሩሲያ ጦርነት ለማስቆም ቃል በገቡት ትራምፕ የሚመራው የአሜሪካ አስተዳደር ከሩሲያ ጋር ንግግር ማድረግ ጀምሯል።